ይሄ ነገር ወዴት ወዴት እያመራ ነው? ብሩኬ እሳት ለብሶ እሳት ጎርሶ ዳኒ ቤቱ ድረስ ጭራሽ ሄደ። መቼ ማለፋታም እያለ ነው። ዳኒ ደሞ እኔ በጉልበት ሳይሆን በጠበቃ ወደ መቀመቅ ነው የምወረውረው፣ ቃሊቲ ይጠብቀኝ እያለ ነበረ። ለማንኛውም ብሩኬ አሁን ለማናገር ተቸግሯል። ልጁ ከማጠሩ የተነሳ ጓደኞቹ አዳፍ ነው፣ ተጎንብሶ ነው ያናገረው ለመጠየቅ እንኳን ተጎንብሶ ነው ምንድን ነው የምትፈልገው ከኛ ለምንድን ነው ሶፋ ላይ ያላረጋችሁት እኔ ራሱ እንኳ አልታየኛለ ልጁ እንደው ጥርሷ አለ የለም ብዬ ለማየት ቸክ ለማድረግ ነበር አሁን ምንም ሊታየኝ አልቻለም። ነው ምላችሁ ብሩኬ እንዲህ ተጎንብሶ ነው እያናገረው ያለ፣ ከማጠሩ መወጣጠሩ። ዛሬም ደግሞ ለሀይሚ ብዬ ነው ለሀይሚ ብዬ ነው ይላል። ይሄ ማለት አይ ፈራሃለው፣ አልችልም፣ አቅም የለኝም ከአንተ ጋር መጋፈጥ ብትል የተሻለ ይሆናል ማለት። ሀይሚ ለሀይሚ ብዬ ነው ለሀይሚ ብዬ ነው። ይሄ ምንድነው? የፈሪ ማስፈራሪያ ነው። ፈሪ ፈሪነት በደንብ ነው የሚያስታውቀው። ስለዚህ አቅምን አውቀ መጀመሪያ ራሱ ማን ተጋፈጣል? አርፈ ቁጭ ብትል ኑሮ ይሄኔ እዛ አዳፈኑት ጓደኞቹ ራሱ ሊታዩ ሊታያ አልቻለም። ልጁ እኮ እናንተ፣ ለማንኛውም እነዚህ ሰዎች ሌላ ዓለም ውስጥ ሳይገቡ እኔ ወንድሞቻቸው መጥተው ቢያስታርቋቸው ጥሩ ነው ብዬ አስባለሁ። ስራ ሊሆን ይችላል፣ ግን ደግሞ ስራ ቢሆንም በዚህ ልክ እንደዚህ መሆን የለበትም። ብሩኬ እንግዲህ ቤቱ ድረስ ሲሄድ እንግዲህ እየፎከሩ ነበረ ጓደኞቹ፣ ምንም ምናምን ምናምን ፎክረው ነበር፣ ግን ብቻውን ማለት ነው ብቻውን አስደነበራቸው አስደነበራቸው ጓደኞቹ ራሱ ሞትቻ ሞትቻ ናቸው። እውነት ነው። እንዲ ብሩኬን እንዲ አራቱም ተጣምሮ ባንድ ይሆኑታል። እና ነገሩ በጣም እየተባባሰ ነው። በነገራችን ላይ ማለት ነው ዳኒ ካላቅ ምን የተንጠለጠልኩ ፈጣሪ መውጫውን ይስጠው እንድማለን። በየት እንደምትወጣ ቅጡ ጠፍቷል። በሩ ጠፍቶበታል እርግጠኛ ነኝ እና አሁን ድክመቴ ሀይሚ ናት። ድክመቴ አረ በፈጠረ አንተ ሰውዬ ከሀይሚ ራስ ወረድ በል። ሀይሚ ደግሞ በጣም ነው የጨነቃት ዛሬ አዎ ይህኒ ውድ እሷ ይቅርታ ይጠቀዋል ብላ ይዛው ብትሄድ ብሩኬ አምባጓሮ አንስቶ ትረፍና ና ሀይሚ በጣም ና ያሳዘነችኝ፣ ከምንም በላይ ማለት ነው። ምክንያቱም እዛ ጋ ዳኒ ይወቅሳታል፣ አንቺ እንደዚህ ለምን አመጣሽ? ከሱ ጋር ተመካክረሽ ልታስደበድቢ ነው ይላታል። በዚህ ጋር ደግሞ ብሩኬ ስለ እሱ አያገባሽም፣ ያገባሽም፣ ወደዛ ሁኝልኝ ይላታል። አሁን ልጅቷ የትትግባ በቃ የምትሆነው ጠፋት። አንደኛ ነገር ብሩኬ እዛ ጓደኞቹ ተሰብስቦ አናራደል ያለ፣ ስለዚህ ብሩኬን ቢጎዱት እሷናት የምትከፉ፣ ምታዝ ነው፣ ብሩኬ ቢጎዳ አትፈልግም ስለ ስለዚህ እዛ ጋ ብሩኬን ሊጎዱት ይችላሉ። አንደኛ ነገር፣ ሁለተኛ ነገር ደግሞ ዳኒ ልታስደበድቢ ነው ያመጣሽ፣ ቤቴ ድረስ አመጣሽ ብኝ ምንፈልገሽ ነው ይላታል። አሁን ሀይሚ ላይ መሀል ላይ ታጣብቃ እዳ ነው የገባችው ማለት ነው። እንደ ከዚህ ሁሉ ነገር እንደ ሶሲ ራቅ ማለት ይሻላታል ብዬ አስባለሁ። ግን ደግሞ እንደ ሶሲ እንደው እኔ እዚህ ድራማ ላይ ሶሲ ዳኒን እንደማትወደው ነው የተረዳውት። ምክንያቱም እንደዚህ ታሞ ይሄ ሁሉ አንባጓሮ እየተነሳ እንኳን አንድ ቀን እንደ ውል ጠይቀው ብላ በቪዲዮ እንኳን ለኛ ለተመልካች እንኳን አላሳየችም። ይሄ ማለት ምንም ለሱ ክብርም ቦታም የለሽም፣ ገባሽ አይደለም ሀይሚን አየሻት ም ብሩኬን ገና ከሰዋለሁ አለ ብላ ቤቱ ድረስ ሂዳ እንዳይ ከሰው ተንበርክካ ስትለምን ስትለምን። አሁንም ደግሞ ይቅርታ ልጠይቀው ነው ሲላት፣ ይቅርታ እንዲጠይቀው ቤቱ ድረስ ይዛ ሄዳ፣ ብቻ ነው ሄደህ እንኳን ጠይቀው አላለችም። የሆነ ነገር ቢፈጠር ብላ አብራ ሄዳ፣ አሁንም ቢሆን የሆነ ነገር ሲናገር ሌሎች ነገር እንዳይፈጠሩ ጥንቃቄ እያደረገች ነው ያለችው ሀይሚ ማለት ነው። ስለዚህ ሀይሚ ለብሩኬ ትጨነቃለች። ሲጀመር ደግሞ የለያዩ አይጣሉም። አሁን ብሩኬ እኔ እንጃ በቃ ከማይመጥን ሰው ቃ ሰጣ አገባ መግባት የለብም ነው ብዬ የማስበው። እንዴት ናችሁ? ደህና ናቸው በጣም ደህና እግዚአብሔር ይመስገን። በአዲስ ቪዲዮ ከች ብዬላቸዋለሁ። የነ ሀይሚና የነ ብሩኬ ነገር በጣም አሳዛኝና አሳሳቢ ደረጃ ላይ ደርሷል። እኔ ብሩኬ እንደዚህ በድብድብ በሰጣ አገባ ከሀይሚ ጋር ይመጣሉ ብዬ አንድም ቀን አስቤ አላውቅም። ግን ደግሞ ሲያገጣጠም እንደዚህ ነው። ከማይሆን ሰው ጋር አይግጠማችሁ። ሁላችንም ነገ ምን እንደሚገጥመን አናውቅምና ብሩኬ እንግዲህ በፍራንክ የጀመረው ክርክር እስካሁን ድረስ እንግዲህ ተባብሶ ቀጥሏል ማለት ነው። ነገሮች እየተባባሱ ነው። ምንም ከነገ ነገ ይታረቃሉ ስንል ጭራሽ እየተባባሰባቸው እየተባባሳቸው ሄዷል ማለት ነው። ብሩኬ በጣም እልህ ይዞታል፣ ተናዷል። ምክንያቱም ስሜ ጠፍቷል እያለ ነው። ከሶሲ ጋር ግንኙነት እንዳለ ማንም እኮ አያምንም። ሲጀመር ብሩኬ ምን አሳሰበህ? ማንም አያምንም እኮ አሁን ሶሲ። እኔ ሶሲ አልኳችሁ፣ ሁል የምላችሁ ነገር ብኖር በቃ ሶሲ ወይ እናቱ ወይ ታላቀቱ ነው ትመስለኝ እንጂ የብሩኬ ፍቅረኛው ትሆናለች ብሎ ለማሰ ቤተሰብ ራሱ የሚከብድ ነገር ነው። ነገር ግን ዳኔ ተብዬው እንደው ሀይሚ ሲጨንቃት ሲከፋት ማንም ከጎኗ ሳይኖር ሲቀር ወደኔ ትመጣለች የሚል ሀሳብ ያለው ይመስለኛል። ምክንያቱም አንዳንድ የኛ ሴቶች ከጎናችን ፍቅረኛችን ሲሄድ ያን ሰው ለማናደድ ሌላ ሰው እንይዛለን። አሁን ዳኒ ያን ነገር ነው እያሰበ ያለው። በቃ ብሩኬ ሲርቃት ከብሩኬ እንድትርቅ የሚያደርግ መረጃና ፋይል አሳይቶ ከዛ ሀይሚ ደግሞ ብሩኬን ተስፋ ቆርጣ ትታው ከዛ ወደሱ ልጥፍ ብላ ከዛ በኋላ ብሩኬን እንድታበሽቅ ነበር የፈለገው ዳኒ። እንደዛ ነው በቃ ከሀይሚ ጋር ሆኑ ብሩኬን ማብሸቅ ነው የፈለገው። ግን ደግሞ ብሩኬ እስከሚበሽቅ አልጠብቀውም፣ ከረባብቶ ጥርሱን አራግፎ ጣለለት በአንድ ቀን። እና ሀይሚ ደግሞ እንደዛ የምታደርግ ሴት አልሆነችለትም፣ በቃ እንደዛ አታደርግም። እንደዚህ ክብሯን ጥላ ምናምን እንደሌሎች ሴቶች ካንተ ጋር ተለጣጥፋ ትሰራለች ብዬ አላስብም። እሷ ማታደርገውም ሲጀመር ማለት ነው። ለማብሸቅ ብላ እንደዛ የምታደርግ አይነት ሴት አይደለችም። ያው ሀይሚ ምን አይነት ልጅ እንደሆነች በደንብ አታቃትም ይመስለኛል። አሁን ላይ ነው ያየሃትና እንደ ሌሎች ሴቶች ያው እንደዚህ የምታበሽቅ ምናምን እንደዛ አይነት ሴት አይደለችም። በነገራችን ላይ ሀይሚ በክብሯ የምትደራደር ሴት አይደለችም። ብሩኬም እንግዲህ ያው ለሀይሚ ምን ያክል ቦታ እንዳለው ስለማታቂ ይመስለኛል ይህን ነገር ያደረግከውና እነሱ ያው ብሩኬም ሀይሚ ምንም እንድትሆንበት አይፈልግም፣ ማንንም ምንም ኢቭን ፍቅረኛው ባትሆን እንኳን ሀይሚ ማንም እንዲነካት እንዲያስከፋት አልፈልግም ነው የሚለው። አሁን እንደው ፍቅረኛሞች አይሆኑም በል ግን ደግሞ የሆነ ሰው መጥቶ ቢያስከፋት ቢያሳዝናት፣ ብሩኬ አይደራደርባትም። ገብቷችኋል? ከርብቶ ከርብቶ ነው የሚጥለው። ና ሀይሚም ቢሆን ብሩኬ ምንም እንዲሆንባት አትፈልግም። የፈለገ ቢጣሉ የፈለገ ቢያስቀይማት በብሩክ የሚጨክ ልብ የላት። ምክንያቱም ብዙ መጥፎና ጥሩ ነገር አሳልፈዋል። በቃ ስነ ስርአታቸው ምናቸው በጣም ደስ የሚሉ ልጆች ነበሩ። አሁን ላይ ግን በቃ የሆነ ሁሌ ጭቅጭቅ፣ ሁሌ ንዝንዝ የሆነ ነው ነገራቸውም። ያው ከመጥፎ ሰው ጋር መግጠም ችግሩ ይሄ ነው እኮ በቃ ከደና ሰው ጋር መዋል ደግሞ ደና ነገር ትሰራላችሁ። ግን ደግሞ እንደዚህ አይነት ውርጋጥ ሰው ጋር ከገጠማችሁ እናንተ ተጨምራችሁ ውርጋጥ ነው የምትሆኑት እና ብሩኬ ከዚህ በላይ ባቴር ጥሩ ነው ብዬ አስባለሁ። ምክንያቱም ዳኒት ከጠበቃዬ ጋር እንገናኝ ምናምን እያለ ነው። እሺ ጠበቃ ቅጠር። ብሩኬ ጠበቃ አይቀጥርም። ያለ ማን ነው ብራዘርዬ? ብሩኬ ጠበቃ አይቀጥርም። ጠበቃ የሚቀጥርበት ገንዘብ የለውም አለሁ ወይስ ምንድ ነው? እኔ ክሱ ምን ተብሎ ሊከሰስ ነው ነው ጥያቄ። ሚስቱን ቀምቼ ጥርሴን አራግፎ ጣላኝ ነው የምትለው ወይስ እንደው ምን ሚስቴን ቀማይ ነው የምትለው? ምንድን ነው የምትለው? የደበደበህ ያው ደበደበህን በለው የመታህ እያሞጠ ሞጥክ ነው አላቅም አንተ እንጠልጥላለህ። እረ ጉድ ነው እናንተዬ። እንዲሁም ሰው ካላቅም እንዴት እንጥልጥላል? በአቅም ብታድር የሁሉ ነገር እኮ አይመጣብህ ነበር። ጥርስንም አታትራግፍ ነበረ ፊት ፊት ማንበላለህ። ሲቀጥል ደግሞ አርፈህ ሀይሚ ላይ ያናተው ላይ ተቆለልክ። ሀይሚ ላይ ወጣህ። እንዲህ በሀይሚ ይደረደር ማራግፎ ጣልልህ እንግዲህ ከሳስ ጥርሱ ብትከስ እራሱ ምንም ሊባል አይችልም። ጥርስ ቢወልቅ እንኳን ጥርሱን አስተክል ነው የሚባል ሌላ ምንም ሊባል አይችልም። ገባ አይደለ? ከዛ ውጪ አንተ ውርደትም ተከናል በቀረ ማለት ነው። እሱ በትንሽ ብር ጥርስን ያስተክላል ይሆናል። ከዛ ውጪ ግን ክብር የማይመለስ ነገር ነው። አሁን እኔ ዳንኤል ከዚህ በኋላ የማስበው በቃ ፈሪ ነው የሚመስለኝ በቃ ፈሪ የሆነ ሰው ሲመጣበት የሚሮጥ አይነት ሴት ሰው ነው የሚመስለኝ እኔ በፊት እንዲያው እንትን ሲል እዚህ ጋር ምንድን ነው የሚባል ብቻ የሆኑ ሰዎችን እንትን ይላል ሬት ነው ምንድን ነው የሚባል ነገር ይሳል እንደ ደፋር ነበር የሚመስለኝ እና አሁን ግን የሚሮጥ ይመስለኛል እንደ ሰው ሊመጣው ሲል የሚሮጥ ሁሉ ነው የሚመስለኝ እና ክብር በገንዘብ አይለካም ገባ አደለ እና አቅምን አይተ ብታደር ኑሮ ይሄ ሁሉ ነገር ባልመጣብ ነበር አሁን ራሱ ጓደኞቹ ከበውት ነው እንጂ በርገጎ ገደል ይገባ ነበር። እውነቴን ነው፣ እየፈራው ነው። ብሩኬን ብትፈራ ይሻላል። ፍራ ካሁን በፊት ፈርተ ቢሆን ኖሮ የሁሉ ነገር ባልመጣብና። ጠበቃ ከሳለው ከሳለው ምናምን እያለ ነው ያው። ብትከሰው ምንም የሚመጣ ነገር የለም። በቃ ጥርስ ነው የሚያስታክል፣ ሌላ ምንም የሚሆን ነገር የለም። ሲቀጥል ደግሞ አፈን እያሞጠሞጥክ ስለሆነ የተመታሃው። ያው አቅምን አይተ ለምን አታድርም ሊሉ ይችላሉ ዳኞቹ። ዞሮ ዞሮ ግን ከዚህ በላይ ባሄዱና የሚያስታርቃቸው ሰው ቢኖር ጥሩ ነው ብዬ አስባለሁ። ይሄ ዳኒ የሚባል ሰውዬ ተንከሲስ ነው፣ እውነቴ ነው። ጉረኛ ነው። በጣም የሆነ ተንኮለኛ ይመስለኛል። በቃ ብቻ ብዙ ነገር ለማድረግ እየሞከረ ነው ግን ከዚህ በላይ ብሩኬ ባይጋፈጠው ጥሩ ነው። ቢተው ንቆመተውን የመሰለ ነገር የለም። እውነቴ ነው። ከመጋፈጥ ንቆመተው የተሻለ ይሆናል፣ ለመኖር ማለት ነው። መሄድ ቀላል ነው፣ መኖር ግን ከባድ ነው ይባላል። መኖር አለብለህ በቃ ከሀይሚ ጋር መቀጠል ከፈለክ ንቀተውና፣ በቃ ይቅርታ ተጠያቃችሁ እንደ በፊታችሁ አብራችሁን በቃ ካላስ፣ ከዛ ውጪ እንደዚህ ሰጥ አገባ ሁሌ በጣም የሚደብረው